ባንቺ ምክንያት ለዘጠኝ ዓመት ከእናቴ ከምወዳት ከምንሰፈሰፍላት ጋር ተለያየሁ። ባንቺ ምክንያት ስንቱ በረሃ ላይ ቀረ። ባንቺ ምክንያት ወንድም በወንድሙ ላይ፣ አባት በልጁ ላይ፣ እናት ከልጇ ጋር ተካካደች። ባንቺ ምክንያት ስንት ጓደኛሞች ፈረሱ ፈራረሱ የገነቡት ለአመታት የገነቡት ፍቅራቸውን አጡ። በአንቺ ምክንያት ስንቱ ባህር ላይ ቀረ። በአንቺ ምክንያት ስንት ሌሊቶችን ሳልተኛ ነጋሁ። በአንቺ ምክንያት አንገቴን ጎንበስ አድርጌ ኖርኩ። በአንቺ ምክንያት ሕዝብ ከሕዝብ ጋር ሀገር ከሀገር ጋር ዓለም ሁሉ ተተርማመሰ። ባንቺ ምክንያት ሰው ጨርቁን እስከመጣል ደረሰ። ባንቺ ምክንያት፣ አዎ ባንቺ ምክንያት እጅግ የሚወደውን የሚንሰፈሰፍለትን ቤተሰቡን ለአመታት ጥሎት ተሰደደ፣ ባንቺ ምክንያት። ስንቱ ከእምነቱ ወጣ ስንቱ እምነቱን ካደ በአንቺ ምክንያት አንዱ በአንዱ ላይ ተነሳ የህያው እግዚአብሔር መንፈስ ካለብሽ ይህን አታደርጊም አንቺ ማን ነሽ አንቺ ላይ የሰፈረ መንፈስ ምንድን ነው ወንድም ከወንድሙ ጋር እናት ከልጇ ጋር ያላስማማት? የሕያው እግዚአብሔር መንፈስ ቢኖርብሽ አይደለም፣ ያ ጥንተ ጥላታችን ዲያብሎስ አንቺ ላይ ቢኖር ነው። በአንቺ ምክንያት ያልተደረገ ነገር የለም። በአንቺ ምክንያት ያልተሰራ ወንጀል የለም። በአንቺ ምክንያት እኔ ግን ትልቁ የሚያመኝ ለዘጠኝ ዓመት ከእናቴ ጋር መለያየትሽ ነው። በአንቺ ምክንያት በሰቀቀን እንድኖር